የወራቤ ዩኒቨርሲቲ 1561 በመደበኛና በተከታታይ ትምህርት ዘርፎች ያስተማራቸውን ተማሪዎች ሲያስመርቅ የዩኒቨርሲቲ ፕሬዚዳንት ዶክተር ኢንጂነር ቶፊክ ጀማል እንደገለጹት ዩኒቨርሲቲ ባለፉት 8 ዓመታት በመማር ማስተማር በጥናትና ምርምር እንዲሁም በማህበረሰብ አገልግሎት ዘርፍ ውጤታማ ተግባራትን አከናውነዋል ነው ያሉት። ዩኒቨርሲቲ በ2010 ዓ ም ከ1500 ባልበልጡ ተማሪዎች በአራት ኮሌጆች በ14 የትምህርት ክፍሎች ስራ መጀመሩን ያነሱት ፕሬዝዳንቱ አሁን ላይ በሰባት 7 ኮሌጆች ና በ47 ዲፓርትመንቶች በ47 የመጀመሪያ ዲግሪ ና በ14 ሁለተኛ የዲግሪ ፕሮግራሞች ከፍቶ ከ10000 በላይ መደበኛ ተማሪዎችን በማስተማር ላይ ይገኛል። በማስቀደም የዚህ ስነ ስርዓት ታዳሚ የሆናችሁ ባለቤት የሆናችሁ በብዙ ውጣ ውረድና ልፋት አልፋችሁ ለዚች የተወደደች ቀን የደረሳችሁ ውድ ተመራቂዎችና አስመራቂዎች እንኳን ደስ ያላችው። ክብራትና ክብራን ትምህርት በማህበረሰብ እድገት ውስጥ የማይተካ ቁልፍ ሚና አለው። በዓለማችን የበለጸጉ ሀገራት ታሪካቸው የሚያስረዳው የትምህርት ስርዓታቸው ውጤት እንደሆነ ለሁላችንም ግልጽ ነው። ስለሆነም ሀገራት የሚወዳደሩት በቴክኖሎጂ አቅማቸው ነው። የቴክኖሎጂ አቅም ማለት ደግሞ የበቃና የሰለጠነ የሰው ኃይል ልማት ማለት ነው። ዩኒቨርሲቲ ባለፉት ስድስት ዙር የምረቃ ፕሮግራሞች ከ8 ሺህ በላይ ተማሪዎችን በመጀመሪያ ዲግሪና በሁለተኛ ዲግሪ በማስመረቅ ወደ ስራ አሰማርተዋል። ሀገራችን ኢትዮጵያ ከእናንተ ብዙ ትጠብቃለች። ይህ ምረቃ የህይወታችሁ ጅማሮ እንጂ የመጨረሻው አይደለም። ስለሆነም እናንተ ገና ልጆች ናችሁና ጠንክሮ መስራትና ነገን ማሰብ እጅጉኑ ይጠበቅባቸዋል። ውድ ምሩቃን ከዚህ ተመረቃችሁ ስትወጡ የሚጠብቃችሁ የስራ ዓለም ጥረት ትዕግስትና ትጋትን የሚፈልግ ነው። በምረቃ ስነ ስርዓት ላይ የታደሙ የተማሪ ወላጆች ለደቡብ ሬዲዮና ቴሌቪዥን ድርጅት እንደገለጹት የልጅ ስኬት የወላጆች የመጨረሻው ግብ ነው፣ በዚህም ደስተኛ ሆነናል ብለዋል። ስለ እውነቱ ከሆነ በመጀመሪያ ለዚህ ያበቃንን ፈጣሪያችንን እግዚአብሔርን እናመሰግናለን። ስለዚህ ይሄ በጣም ትልቅ እድል ነው ለሁላችንም። እሷ ደግሞ ዛሬ በዚህ ደረጃ ላለፉት አራት አመታት ትምህርቷን በትጋት ሰርታ በእግዚአብሔር እርዳታ በእሷም ጥረት እዚህ ደረጃ በመድረሷ እጅግ በጣም ደስ ብሎናል። በደግነት፣ በትህትና፣ በፍቅር፣ በሰላም ነው ልጆችን እያሳደኩ የምገኘው። እሷም ድሩ ግልዜናት፣ በጣም በጣም ድሩ ግልዜናት ከአቅም በላይ እጅግ በጣም ደስታ ተሰምቶኛል። ተመራቂ ተማሪዎች በበኩላቸው የዛሬዋን ቀን ለመመልከት የበርካታ ዓመታት ልፋት መጠየቁን በማንሳት በቀጣይም የወላጆቻቸውን ብሎም የሀገር ውለታን ለመመለስ ዝግጁ መሆናቸውን ተናግረዋል። በተማርኩበት ያው ፒለር የሆነ ዲፓርትመንት ነው እንደ ተማሪነቴ በማገኘው በሚሰጠኝ ኃላፊነት ሀገሬን፣ ቤተሰቦቼን ለፍተው ያሳደጉኝን ቤተሰቦቼን በታማኝነት ለማገልገል እንግዲህ ተዘጋጅተናል። እንደ እግዚአብሔር ፈቃድ ደግሞ ይሳካል ብለን እናምናለን። ለዚህች ሀገር እኔ ትልቅ ነገር ማድረግ ነው የምፈልገው። በተማርኩት ሞያ በቀኝነት መገለገል ነው የምፈልገው። ለዚች ሀገር ያው የመጀመሪያው እውቀት ነው፣ ከምንም በላይ እውቀት ነው ብዬ አስባለሁ። ስልጣኔ ስልጣኔ ሲባል ያው አስተሳሰብ ላይ መስራት አለብን፣ ጭንቅላት ላይ በደንብ መስራት አለብን ብዬ አስባለሁና የተማረ ዜጋ ካለን ጥሩ ይሆናል። ክሪቲካል የሚያስብ ሰው ካለ በስርዓት የሚያስብ ሰው ካለ ጥሩ ነገር ይፈጠራል ብዬ አስባለሁ። እንደ ሀገር እድገት መነሻው እሱ ነው።